ይህ ትልቅ ሞተር ብቻ አይደለም፣ ይህ በውቅያኖስ የመንቀሳቀስ ጉልበት ያለው ትልቅ እጽዋት እንጂ። አንድ የእግር ኳስ ሜዳን የሚያክል መርከብ ለማንቀሳቀስ አስር ፍሎር ርቀት የሚያክል ሞተር ያስፈልጋል። ይህ አስደናቂ የሆነ ሞተር መቶ ሺህ የሚደርስ የፈረስ ጉልበት ያለው ሲሆን፣ እነዚህ ሞተሮች ከመኪና ሞተር ጋር ተመሳሳይ ዲዛይን ቢኖራቸውም ግን በጣም ግዙፍ መጠን ነው ያላቸው። አንድ ሲሊንደር ብቻ ከአንድ መኪና ይበልጣል። ፒስተኖቹ በመቶ ኪሎዎች ነው የሚመዝኑት። ታዲያ ወደ አስገራሚው ነገር ከመሄዳችን በፊት ይህንን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን መኪናችሁ ከፈቀዳችሁለት አካባቢ ሲወጣ የሚያሳውቃችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር ደውላችሁ አስገጥሙ። ታዲያ የሚያስገርመው ነገር ሞተሩን ማስነሳት ግን ከባድ ቻሌንጅ አለው። ምክንያቱም በጣም ከፍተኛ የሆነ ነዳጅ ስለሚፈልግና እንደ መኪና በቁልፍ ስለማይነሳ ነው። በመጀመሪያ ግን በዲዚል ነዳጅ ሞተሩ መሞቅ አለበት። ታዲያ ይህም የሆነው ለመሞቅም ሆነ ለማጥፋት ጊዜ ይወስዳል። ታዲያ 1ሺ ኪሎ ሜትር የሚጠጋ የውቅያኖስ ላይ ጉዞውን ለመጨረስ ሞተሩ ምን ያህል ነዳጅ የሚያስፈልጉ ይመስላል ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉልን። እንደዚህ አይነት መረጃ እንዲደርሳችሁ ፎሎ ማድረግ አትርሱ።